ስብር የሚያረግህ ነገር አለ አደለ። እና ነገሮች ደግሞ ግልጽ እንዲሆኑ ስትፈልግ ደግሞ ሰዎች ደግሞ ግልጽ ሊያረጉልህ አይፈልጉም። ይልቁንስ አንተን ነው እንደ አንተን እንደ ጎጂ አድርገው ያስቡሃል። ግን እንደዛ አደለም። እና እኔ አሁን ያም ሆነዬ ብሩኬ እንዴትም ያስበኝ እንዴትም እኔ ላይ አሁን የተፈጠረው ነገር በቃ አላደለ እሱ እንደሚያስበውን እንዳልሆነ እንዲያውቅ እፈልጋለሁ። ሲቀጥል ደግሞ እኔ እንጃ፣ ይሄ ልጅ ራሱ አላቅም። ከዚህ በኋላ እንዴት ብዬ ከሕይወቴ እንደማስወጣው አላቅም። ቃል እንግዲህ ብቻ እስኪ እስኪመጣ መጣ ድረስ እንጠብቀው ነው።

ምን እንደማድረግ ልሽላ እንደ የፈለግከውን አድርግ ያለች በእሷ መጣች ኛ ህይወት ላይ በጠበጠችን። ይመቻት። አንቺ ደግሞ አባጣባጅ ነኝ እኮ እኔ። አንቺ አባጣባጅ ነሽ እኔ እኮ አይደለሁም። በሬን ከፍቼ አወራኋት እና ለምን እኔ ጋ አላከችኝ? እልክላታለሁ ብላ ለምን ለእኔ አላከችም? መናገር ያለብህን ተናገር። አልሳማ ስላልካት አልሽኝ አይደለ በቃ እሱ ነው። ስለዚህ መስማት ነበረብኝ። ከአንዱ መምረጥ ነበረብህ። ሁለት ማረግልሽ ምናምን እየፎከርክብኝ ነው? ልትገላት ነው ወይስ ፍቅር ፍቅር ልትጫወት ነው ከእሷ ጋር? ምን ማለት ነው? ህይወት ላይ ድራማ እየሰራች ነው ማሆን እኔ ላይ ድራ አንተ ደግሞ ቤቴን ስለምታውቀው ብቻ ዝም ብለህ እንድትመጣ አልፈልግም። ወይኔ ጉዴ፣ ፈላ ህይወቴ እየተበጠበጠን፣ አይታየም እንዴ እኮ እንዳትናገሪ ሰርተን መጥተው ግን ማለት ነው የመጡት። ግን በአጋጣሚ ነገር ኤድን ተብየው መጥቷል። ኤድ ተብየው ሜታ በይዟል። መጣም ደፋር። ወይኔ ብሩኬ ማለት አሁን ነው በጣም የተዳፈርከ መሰለ። ምክንያት ተለይታው። ሰላም ሰላም፣ ሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራቸው ውድ ውድ ቤተሰባችን እንዴት ናቸው? ሰላም ናቸው? ወይኔ በጣም ሰላም ሰላመኛ። አልሐምዱሊላህ እንደ ክርስቲያን ወንድሞቼ ሰላም ሰላም ብያ ባላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዛሬም በአዲስ ቪዲዮ መጥተናል ማለት ነው። ሀይሚዬ፣ ቡቁ ውቁ፣ ፈጼ ሴሪ ተብያው ተሰባስበው መጥተዋል። ዛሬ እኮ በሶስት ቪዲዮ ሲሰራ ይመጣል መሰልንም ነበር። እንኳንም መጣችሁልን በዚሁ መካከል ማለት ነው ጭቅጭቃቸው ራሱ ይናፍቀናል የምር ነው ለስራ ለምንም ቢሆን ማለት ነው። እንደዚህ በንግግር እንደዚህ ቆርጠን በይበት። አቡቡሽ እንዴ፣ ለምንድን ነው እንደዚህ የምትሆነው? ብርኬ ግን አትረጋጋም እንደ የምር ስራም ቢሆን እናንተን ክብራችሁን ዝቅ የሚያደረግ መሆን የለበትም። የምር እና ዛሬ ሀብትሽም ሰርቷል፣ ቪዲዮ መለኛውም ሰርቷል። የምር ሦስት ሰው ነው የሰራው። እና እመጣላቸው ብለን አልጠበቅንም ነበረ። እንኳን መጣችሁ። ለማንኛውም እና ሀብትሽ ምንድን ነው እናንተ ድንጋይ ራሱ ላይ እያለ ነበር። የምር ይመቻል። መገረፍ ካለባቸው መቅረፍ አለበት። የምር እና እንደዚህማ አይሆንም።

ስጨፈታው ማንንም ሰው አላስገባም ብለዋል። ሀብትሽ የምር አሁን እንደዛ ነው መሆን ያለበት ሁልጊዜ። እና ያው የምር እንደዛ ነው መሆን ያለበት። ይም ያለፈ ታሪክ ከሆነ በስርአት አስረዳት እና ፊክስ ማድረግ ነው ያለባቸው። የምር በውስጥ ጨርሱ። ከአንቺ በፊት ከሆነ ምንም ኖርማል ነው። በአንቺ ላይ ደግሞ እንደማያደርገው ተስፋ አለን። ባለሙሉ ተስፋ አለን። ቡቡሽ ማለት ነው ምን አጥቶ አንቺን የመሰለች ቆንጆ ጀግና ሴት እያለችው ማለት ነው እና የምር እንደዛ ነው የሚሆነው። ግን ያለውን ነገር እንደዛም ከሆነ ያለውን ነገር ረጋ ብለህ ብታስረዳ አሪፍ ነው። እንደዚህ በእርጋታ ነው እንጂ በመጮህ ወይም እንትን በመጥቶ በመሄድ አይደለም፣ የምር የሚያደርገው መሀከል እየሳቀ በመሀከል እየተናደደ እና የምራው ድረስ ይሄዳሉ ብለን አላሰብኩም። እንግዲህ ግማሹ ስራ ነው ይላል፣ ግማሹ ዲራማ ነው ይላል። ፈጣሪ ይወቅ ብቻ ሰላም የሆኑልን ክፋቸውን አንወድም። እንሻላን እየነቦ መቼም አይለያዩ መቼም መሀከል የገባውን ፊክስ እንደሚያደርጉ ተስፋለን። የእውነትም ከሆነ ዲራማ ከሆነ የዛሬው እንኳ ቡ ልጁ ጋር የሆና ግንኙነት ያለው ይመስላል። ስ እንግዲህ ፈጣሪ አውቃል ማለት ነው መጨረሻውን። እንሻአላ እስከ መጨረሻ ምንከታተል ያድርገን እንጂ እና ብዙ ጊዜ ትናንትም ተከትሎ መጡ። በር ሲያንኳኳ ከፍቼለት ሌላ ሌላ ነገር እያወራ ነው ብለያለይ። ልጁ ሀይሚዬ ጋ ግን ሴት ልጅ ነን ና የምር በር መክፈት የለብሽም። ማንነቱ ሳይታወቅ ራስሽን ጠብቂው ማለት ነው አይታወቅም። ያኔ ብዙ ጥላት ስላላቸው ተልእኮ ካለው የቡቡ ጋር ግንኙነት የሚነከረለው እኔ እንጃ። ብቻ ሳሳሁልሽ። በአሁን ሰዓት ኢትዮጵያ እኮ ወጥቶ ለመግባት ራሱ ያስፈራልና ሀገራችንን ሰላም ያደርግልን። ጓደኛ መስሎ ነው ሰው የሚያጠቃው። ብቻ ከክፉ ነገር የጠብቅ። ሻይሚዬ ራስሽን ጠብቂ የምር እና ወደ ውጭ አንፈልግም። እናንተ እንድትለያዩ የሚፈልጉ ስላሉ መጥፎ ነገር አትው የእሳቸውን አትከተሉ ደራ አትግቡ ብሏል። የምር እንደዛ መሆን የለበትም። እናንተ ኳፈሽ ስትሉ ነው እኛ ደስ የሚለን። ሀይሚና ቡቡ ሰላማችሁን ፍቅራችሁን ይመልስልን። እንግዲህ ብሩክ የሚህም እየቀብራራ ጉዞ ወደ ሶስት መቶ ሺ ዲራማው ያልቅልናል ብለን ተስፋ እናደርጋለን። ዲራማም ከሆነ ያው ያለውን ነገር ፊክስ እንደሚያደርጉ ተስፋ አለን። ብቻ ሰላም ሆኖልን የምር እና ፍፄም መሀከል ገብቶ እየተወዛገበ ነበር። እንዴት እንዲታረጋለህ እያለ ነበር። ሄዲ በቃ እኔ እና አንቺ ተለያይተናል ብሏል። ምን ሊያደረግ መጣል? አለም ደፋር ነው። ሕሳባክ እና ብቻ እንደዚህ ዲራማ እንዲሆን መደፋፈር ነው። ብሩኬ የእናቱ ልጅ፣ የሀይሚዬ ቀብራላት፣ በሀይሚዬ አይደራደርም። እሺ ያመጥቶንቧ ቤት መቼም አይሰከለችውም፣ መቼም አይሆንም። ሀይሚና ቡቡ መቼም አይለያዩም። ኢንሻአላ እንደ አብሽና እንደ ሩታ ይህ ሁሉ ፊልም አልፈው ተጋብተው ልጅ ወልደው ያሳየን ማለት ነው። ኢንሻአላ እኛም ደህና ሆነን እሳቸውም ሰላም ሆነው ማለት ነው። ኢንሻአላ እንጂ እውነተኛ ፍቅር እንትን ይበዛበታል እንጂ መቼም ቢሆን አይለያዩም። አትርከማ አንዳንድ ሰዎች ማለት ነው ፏፈሽ እንደሚሉ ተስፋ አለን። ፊያማንላ ለቤት አዲስ ከሆናቸው ላይክ ሰብስክራይብ አድርጎ እያደረጋችሁም ለምታበረታቱ ለምታበረታቱ ይካለብንም አመሰግነው እንሻላ በፏፈሽ ይመለስልን ሀይሚዬና ቡቡን። እኛ ፏፈሽ ሲሉ ነው በመዳን ቤት ተጠቅርበን ደስ የሚለን ማለት ነው ብቻ ሰላም ሆነልን። ከክፉ ነገር ይጠብቃችሁ ይጠብቀን፣ ሀገራችንን ሰላም ያድርግልን። እንሻላ የስደት ስደት አለም በቃ ብሎ በሀገራችን ፏፈሽ ያለ ሀያ ኪስታን የምር ስደት አሪክመና ላ የመዳሙ ቤት ማለት ነው ብቻ አልሐምዱሊላሂ አለኩሊያሌ እናለላ እየወደድንም አደርጋችሁ ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክም አድርጉት። ምንም አያስከፍልም። እንሻላህ በአዲስ ነገር ደግሞ እንጠብቃለን፣ ነገ ማለት ነው። ጨረቃዎቻችን ስራም ከሆነ በርቱልን። ብቻ አትከፋፉ፣ የምር አንዳንድ ነገር ተጠባበቁ። ቃላት ቃላት፣ የምር ከምንም በላይ ቃላት መጠባበቅ አለባችሁ። ፈጣሪ ከክፉ ነገር ይጠብቃችሁ። በጣም ነው የምንሳሳላችሁ የምንወዳችሁ። ሰላማችሁን ይመልስላችሁ። እንሻላህ ሀይሚዬ እና ብሩኬ፣ የማትበገረው ሀይሚዬ ትለያለሽ። ሰላማችሁን ይመልስላችሁ። ፊአማኒላህ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ላይክ እያደረጋችሁ